ሰላም ጤና ይስጥልና፣ አርማች ተመልካቾቻችን፣ መስከረም 26 2018 ዓ.ም ዕለታዊ መረጃዎች እና ዘገባዎችን መጥቻለሁ መረጃና ዘገባዎችን ወደ እናንተ እያደረስኩ አብሪያችሁን ቆዩ። በለጠ ካሳኔ እየተከታተላችሁ አብራችሁን እንድትቆይ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን እየዣለው ከያዝኳቸው የግንባር መረጃዎች መካከል ወደ ወልዲያ የሚወስደን ደብረ ማርቆስ፣ ደቡብ ጎንደር፣ የተለያዩ አካባቢዎች የሚወስዱ ዝርዝር መረጃዎችን ጨምሮ እንጂባርና አካባቢው እንደዚሁ አፍላ ውጊያ እየተደረገ ነው። ከዚህ ጋር በተያያዘ ዝርዝር የግንባር መረጃዎችን የሚያደርሳችሁ ይሆናል። ከሶስት የተለያዩ አቅጣጫዎች የመንግስት ኃይል በመካነዝድና በእግረኛ ይዞት የነበረውን ቦታ መልሶ ፋኖ በመልሶ ማጥቃት ስለመቆጣጠሩ የሚገልጸውን መረጃ በዝርዝር አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ወታደራዊ መረጃዎች ባሻገር እንደዚሁ ደግሞ ፖለቲካዊ መረጃዎችንም ይዣለሁ። እናንተ ሀሳብ አስተያየት ቢኖራችሁ ጥቆማ፣ ዜና ስሜል ዶትኮም ላይ ልታደርሱ ትችላላችሁ። ብዙዎቻችሁ በዚህ በኩል እያደርሳችሁ ስለሆነ በእጅጉ አመሰግናለሁ። በተለይ የፋኑን አንድነት በተመለከተ በአዲስ አበባ የሚደረገውን እንደዚሁ በማንነት ተኮር የተቋማትን ዝርፊያና እንደዚሁም ደግሞ ዲሞግራፊ ወይም ደግሞ የስነ ህዝብ ስብጥር በየተቋማቱ ለመለወጥ የሚደረገውን የኦህደድ ብልጽግናን እንደዚሁ አሻጥሮች በማጋለጥ በኩል የሚዲያዎች ትኩረት አድርገው ቢሰሩ የሚሉ አስተያየቶችንም አድርሳችኋል። መረጃዎቹ እስከመጡ ድረስ እንግዲህ በትክክል የተፈጸሙ ከሆኑና ማስረጃ ያላቸው ጉዳዮች ከሆኑ ለሚዲያም ለህዝብም ይቀርባሉ፣ ይጋለጣሉ። ስለዚህ እናንተ እናድርጎ በዋናነት እንግዲህ ኦህድድ አዲስ አበባን እንደ ጅማ እንደ ናዝሬት ወይም ደግሞ እንደ ሌሎቹ ከተሞች ጨርሶ ለመዋጥ የሚያደርገው ፖለቲካዊ፣ ኢኮኖሚያዊ የስነ ሕዝብ እንዲሁም ደግሞ በሲቪል ሰርቪስ እና በመንግስት ተቋማት በመደበኛ ተቋማት እንዲሁም ግሞ በአገልግሎት መስጫ ተቋማት ያለውን አጠቃላይ ሁኔታ በተመለከተ የሚደረገውን ስውርና ግልጽ እንቅስቃሴ የሚያሳዩ መረጃዎች እየመጡ ነው የሚገኙት። ወደፊት ተጠናክረው ወደ እናንተ የሚደርሱ ይሆናል። ከዚህ ጋር በተያዘ እንግዲህ በተለይ በአዲስ አበባ ተቋማት እንዲታጠፉ ከተደረገ በኋላ የሌላ ብልጽግና ተሸዋሚዎች እንዲንሳፈፉ ሲደረግ የኦህዴድ አባላት የሆኑት ግን እንዲሾሙ ተደርጓል። ምን ማለት ነው? የብልጽግና ብልጽግና እንግዲህ ያው አንድ ፓርቲ ነው የሚልም ያው ከኢህአደግ የወረሰው ባህሪው አለቀቀውም። በውስጥ የኦሮሞ ብልጽግና የአማራ ብልጽግና የሚባል ያው በብሔርን መሰረት ያደረገ የፓርቲ አጠራር በዚህ ውስጥ የኦሮሞ ብልጽግና አባላት የሆኑት ወዲያውኑ ስራ ሲመደቡ በሌላ የብሔር የፖለቲካ አባላት የሆኑት ለምሳሌ ከአማራ ከደቡብ ያሉት እስካሁን ሳይመደቡ ቀርተዋል። ይህም ከፍተኛ ተቃውሞ ፈጥሯል። እንኳን እናንተን ልንመድብ ያለውም ከሆታችሁ በላይ ነው የያዛችሁት። ስለዚህ የሚገባ እንስክናገር ድረስ በሚል የተለያዩ ሰበቦች የተፈጠሩ ችግር ላይ እንደሆኑ እየገለጹ ነው የሚገኙት እንግዲህ ለራሱ ለብልጽግና አባላት ነው ይሄ የሆነው። ለህዝብና ለሌላው ደግሞ ምን ይመስላል የሚለውን ወደፊት በዝርዝር የመጣበት ይሆናል። አመሰግናለሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል የመጀመሪያው በተለይ እንግዲህ ያው በትላንትናው ዕለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነት ወደ ባህር ዳር መግባታቸውን እና ባህር ዳር የፖሊስ ተቋማት ምርቃት እና ከዚህ ጋር በተያያዘ በተለይ ሰሞኑን ወልዲያ አካባቢ በነበረው ጦርነት ብልጽግና የደረሰበትን ወታደራዊ ኪሳራ በተመለከተ የተበተነ ያለውን የብልጽግና እንዲሁም ደግሞ እየሸሸ የነበረውን የብልጽግና መዋቅራቸውን ለማጠናከር እና ይዟችሁ ለማለት ወደ ባህር ዳር መሄዳቸውን ትናንትና ተዘግቦ ነበር። ከዚህ ጋር በተያያዘ እንግዲህ ተመስገን ጥሩ ነህ ቁጣን የቀሰቀሰ ንግግር አድርገዋል። ይህንን በተመለከተ ማህበራዊ ሚዲያ ላይ ብዙዎቹ ትናንትና ምላሽ ምላሽ ሲሰጡ ነበር። አጸፋ ምላሽ አቶ ተመስገን ጥሩ ነህ በጅምላ ፍረጃ በዚህ ልክ እንግዲህ አማራን ህዝብ ነው በጅምላ የፈረጁት በዚህ ልክ አማራ በታሪኩ እንዲህ ባንዳ ሲሆን አይቼ አላውቅም የሚል ንግግራቸው ነው ቁጣ የፈጠረው። የራሱን ሕዝብ የበደለ ትናንት ለበደለው አካል መላላክ አሳፋሪ ነው ሲሉ በጅምላ ፈርጀዋል። እንግዲህ በዚህ ውስጥ ማን ምን እያደረገ ነው የሚለው በግልጽ ባልተነገረበት ሁኔታ የራስን ሕዝብ የወጡበትን ማህበረሰብ በጅምላ በመፈርጃቸው ብዙዎቹ ለዚህ ግዴ የአጸፋ ምላሽ የሚሰጡ ነበር ማህበራዊ ሚዲያ እሳቸውን ጭምር የተለያዩ ንግግሮችን ሲናገሯቸው ነበር እንግዲህ ከነዚህ መካከል ብዙዎቹ ካነሷቸው መካከል አቶ ተመስገን በግልጽ የአማራን ህዝብ ለማን እየተላላከ የሚለውን ባይናገሩም መልእክቱ ግልጽ ነው እንግዲህ ብዙዎቹ ከእርሰዎ በላይ ተላላኪ አለ ወይ የሚል ጥያቄ አንስተዋል እርሰዎ ለመሆኑ የማን ወኪልና ተላላኪ ነዎት የኦህደድ ብልጽግና የጋሪ ፈረስ አይደሉም ወይ? የአብይ አህመድ ኳሌት አስተካካይ ከፊቱ ነው። ኮማንድ ፖስት እየመሩ የራሱን ህዝብ በድሮን ሲጨፈጨፍ እርስዎ አይደሉም ወይ ይህንን አረመናዊ ጭፍጨፋ እየመሩት በሚል እና የቀድሞ ባልደረቦች ላይ የፈጸሙት ክህደት በሚልም እንግዲህ አብዛኞቹን የቀድሞ የብአዴን ጓደኞች ላይ ክህደት በመፈጸም እርስዎ ለተላላኪና አዳሪ ነዎት እኮ ለኦህደድ የሚል ምላሽ ተሰጥቷል። ከነዚህ መካከል እነ ዮሐንስ ቧያለውን እስረኛ፣ እነ ንጉሱ ጥላሁንን የቁም እስረኛ፣ እነ ደመቀ መኮንንን ጡረተኛ፣ እነ ገዱ አንዳርጋቸውን ስደተኛ፣ ሌላውን ደግሞ ቧልተኛ አድርገው የአማራ ህዝብ ላብይ አህመድ እየስልጣን እጅ መንሻ ያቀረቡት እርሶ ነዎት የሚሉ የተለያዩ አስተያየቶች ተሰጥተዋል። እርሶ ለመለስ ዜናዊ በተላላኪነት በነበሩበት ወቅት ከመለስ ዜናው የእጅ ወርቅ ሽልማት ተደረገልኝ በሚል በወቅቱ ሲያደርጉት የነበረው መላላክ ረሱት ወይ የሚሉትን አሁን አማራ በታሪኩ አይቶት ለማያውቀው ጭፍጨፋ፣ ውርደት የማን በተላላኪነት ይህንን እየመራና ይሄ ግፍ እየተፈጸመ እንደሆነ እርሶስ ያውቁታል ወይ የሚለውን ተላላኪ በስሙ ጠርተው ይናገሩ። ህዝብን ግን በታሪኩ በጅምላ እንዲህ ሆኖ አያውቅም። ይህንንም ፈረጃዎትን አንቀበለውም፣ ተገቢነት የለውም የሚሉ አስተያየቶች በብዛት ተንጸባርቀዋል። እንግዲህ ተመስገን ጥሩ አማራን ወክለው የመጨረሻው ስልጣን ወንበር ላይ የሚገኙ ቢሆንም አማራ በጅምላ ሲጨፈጨፍ ከአዲስ አበባ ሲፈናቀል ከወለጋ ከመተከል ሲባረርና እንደዚሁ በጅምላ በጉድጓዶ ሲቀበር አዲስ አበባ ለህክምና አትገባም ተብሎ በእነ ሽመልስ አብዲሳ እና በኦህዴድ ሲከለከል ምንም ያላሉ ናቸው። በተቃራኒው በአማራ ህዝብ መብትና ጥያቄዎቹን የህልውና መብቶቹን ለማስከበር የህሉና ትግል ሲጀምር ደግሞ የኮማንድ ፖስት መሪ በመሆን ለመጀመሪያ ጊዜ በራሳቸው ህዝብ ላይ እንግዲህ የድሮን ጭፍጨፋ ያስፈጸሙ አድርጎ ታሪክ ይመዘግባቸዋል። ሌላው እንግዲህ ተመስገን ጥሩ ነው፣ እንዲህ በንዴት ጡፈው የወጡበትን ህዝብ በጅምላ ለመፈረጅ ቱግ ያደረጋቸው ነገር ምንድን ነው የሚለው ነው መነሳት ያለበት። በዚህ እንግዲህ ባለፈው ሳምንት የፋኖ ዘመቻ ለዚህ ቱግ ለማለትና ለመበሳጨታቸው አንዱ ምክንያት ነው። ባለፈው እንግዲህ በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወሎ ቀጠናዎች በተደረጉ ዘመቻዎች ብልጽግና መፈራረሱ እና በብልጽግና ፖለቲካዊና ወታደራዊ ኃይል ላይ ከፍተኛ ኪሳራ መድረሱ ይታወቃል። ይሄ ጉዳይ እንዳንገበገባቸው በትናንቱ ንግግራቸው እንግዲህ ለማወቅ ይቻላል። ከዚህ ጋር በተያያዘ ተመስገን ጥሩ ነህ ንግግረን እንግዲህ የቀድሞው የባዕዴን ጽፈት ቤት ኃላፊ ከነበሩት አለምነው መኮነን ጋር እያነጻጸሩን ብዙዎቹ አስተያየት ሰጡ አምሽተዋል። አለምነው መኮነን የራሱን ሕዝብ ዘርፏል፣ የራሱን ሕዝብ እንደዚሁ በአደባባይ አዋርዷል በሚል በወቅቱ የአደባባይ ተቃውሞ ሁሉ ተነስቶበት ነበረ። እንደምታስታውሱት ተመስገን ጥሩነህም ከዚህ ያልተናነሰ ፍረጃ ነው በራሱ ሕዝብ ላይ እየተናገረው። ስለዚህ ተመስገን ጥሩነህ በሌላ የኦህዴድ የብልጽግና የፖለቲካ ካምፕ ውስጥ ሆኖ የራሱን ሕዝብ በዚህ ልክ እየበደለ ያለ ሆኖ ሌላውን ደግሞ በጅምላ ይፈርጃል የሚሉ በርካታ ያሉ አስተያየቶች ተነስተዋል። እንግዲህ ተመስገን ጥሩነህን በተመለከተ በነገራችን ላይ አሁን ባለው የአማራ ፖለቲካ ውስጥ የመጨረሻ የስልጣን እርከን ላይ የሚገኘው እሱ ነው። ሆኖም ግን በየትኛውም መንገድ የአማራን ጥቅም ሲያስከብር ወይም ደግሞ የአማራ ህዝብ መብትና ጥቅሞች እንዲከበሩ ሲሰራ አይታይም። ከአብይ አህመድ ቀድሞ ከኢንሳ ጀምሮ በነበራቸው ቁርኝት እስካሁን ድረስ ጓደኝነታቸውን በማስጠበቅ የአብይን ስልጣን በማስጠበቅ ላይ እንግዲህ ሁነኛ ታማኝ ከሚባሉት የአብይ አህመድ ሰዎች መካከል ተመስገን ጥሩ ነህ፣ የሚስተካከለው የለም። ወደ ሌሎች መረጃዎች ሲሄድ ወደ ህወሀት የሚወስደን መረጃ ነው። ፖለቲካዊና ወታደራዊ መረጃዎች ነው የማቀርበው። በህዝባዊ ኮንፈረንስ እና በሜዳ ላይ ወታደራዊ ትርኢት እንግዲህ ለጦርነት ያለውን ቁርጠኝነት ህወሀት እያሳወቀ ነው የሚገኘው። የመጨረሻ ጥሪዎችንም እያደረገ ይገኛል። የማይቀር ጦርነት እንዳለ አለም ይወቅልን ሲል ህወሀት ጥሪ አቅርቧል። ሀገሪ ጸጋይ ማርከስ በወታደራዊ ምርቃቱ ላይ ተነስ ታጠቅ ታጥቀ ጥያቄያችን እናስመልሳለን ሲሉ ትላንትና የአርሚ ሰላሳ አምስት የኮማንዶ አባላት ምርቃት ላይ ይህንን መናገራቸው በተለይ ለጦርነት ያላቸውን ዝግጅት እያሳያል ተብሏል። በኮንፈረንስ ላይ ደግሞ የተለያዩ ፖለቲካዊ አቋሞችንና ህወሀት እየሰራቸው ያሉ ስራዎችን በተመለከተ ብዙ ጉዳዮችን ጀነራል ታደሰ ወረደ ለኮንፈረንስ ተሳታፊዎች አንስተዋል። ከእነዚህ መካከል አንዳንዶቹ እንግዲህ ማብራሪያ የሚያስፈልጋቸው ናቸው። በተለይ ስማቸው እየተጠሩ እንደ ፋኖ በተደጋጋሚ ስሙ ስለመጠራቱ በማብራሪያቸው የሚገልጹ መረጃዎች እየወጡ ነው የሚገኙት። ከዛ ባሻገር በኮንፈረንሱ ላይ ጀነራል ታደሰ ወረደ በቅርቡ በይፋ ዘመቻ እንደሚጀምሩ፣ ዘመቻውም ዘመቻ መከታ እንደሚባል፣ እንደዚሁም ደግሞ ህወሓት በቅርቡ በፖለቲካ ውሳኔ ወደ ፓርቲነት እንዲመለስ እንደሚደረግ ይህንንም በፖለቲካና በኃይል አስገደን እናደርገዋለን የሚሉ ዛቻዎችን፣ እንዲሁም ደግሞ ህወሀት በቅርቡ በህወሀት በኤፈርት ቦርድን ሙሉ በሙሉ ተቆጣጥሮ ገቢውን ሙሉ በሙሉ ለራሱ እያደረገ እንደሆነ እና ለሰራዊቱ ደሞዝ የሚሆንና ተጨማሪ በጀት ከነዚህ ከኤፈርት ተቋማት እያገኝ እንደሆነ ከሞሰቦ ሲሚንቶ ፋብሪካ፣ ከወርቅ ማውጫ ማዕድናትና እና ከሌሎቹ ለሰራዊቱ ምግብ የሚሆን እያሰባሰበ እንደሆነ የኦሮሞን ብልጽግና ለመምታት ዝግጁ ስለመሆናቸው ምንም የአቅም ችግር እንደሌለባቸው እና ይህንንም ለማድረግ በቂ ዝግጅት እንዳደረጉ እየገለጹ ነው የሚገኙት። የኦሮሞ ብልጽግና ጠላት ነው፣ ሀራ መሬት እየተባለ የሚገኘውን ቡድን እና ታጣቂ የሚያደራጀው እሱ ነው። ታጣቂ ቡድኑም የኦሮሞ ብልጽግና አሽከር ናቸው፣ በቅርቡ እንመታቸዋለንም ተብሏል። ሌላው የምናውቃት ሀገር ሰፊ ድጋፍ እያደረገችልን ነው። ከሻቢያም ከሱዳንም ጥሩ ድጋፍ እያገኘን እንገኛለን ሲሉም እንደዚሁ ይህንን ገልጸዋል። በወታደራዊ ዝግጅታቸውን በተመለከተ ሌላው ተፈናቃይን ለመመለስ ከፋኖ ጋር ስላለ ከሻቢያ ጋር ባሉ ጉዳዮችም እንደዚሁ የተነሱ ጉዳዮች ስለመኖራቸው ነው። እንግዲህ መረጃዎቹ የሚጠቁሙት በዚህ ልክ እንግዲህ ሕወሓት ወታደራዊ ዝግጅት እያደረገ ነው የሚገኘው አንዳንዶቹ እንግዲህ በተለይ ስማቸው የተጠራ አካላት በዚህ ጉዳይ ላይ ምላሽ እንዲሰጡበትም ይጠበቃል። ዝርዝር የትግረኛ ትርጉሞች ወደ አማርኛ ሲመጡ እንግዲህ በጉዳዩ ላይ ማብራሪያዎች የሚያስፈልግ ከሆነ እሱ የሚጠየቅ ይሆናል። ከዚህ ጋር በተያያዘ ህወሀት ደጋፊዎቹ ደግሞ ህወሀት ሳይታጠቅ ሊደረስበት ነው ሳይዘጋጅ የአብይ አህመድ ጦርነት ሊከፍትበት ነው ዝግጅቱን አብይ አህመድ ይቅርታ አብይ አህመድ ዝግጅቱን አጠናቋል እያሉ ይገኛሉ። ህወሀት ግን አሁንም ለሚከፈትበት ጦርነት ምንም አይነት ዝግጅት አላደረገም። የትግራይን ኃይል መሰብሰብ አልቻለም። በነጌታቸው ረዳ የተበተነው የትግራይ የሰላም ኃይል የሚባለው እና እንዲሁም ደግሞ የትግራይ ፖለቲካ የጀርባ አጥንት የሆነው ዲያስፖራ እስካሁን ድረስ ሳይሰባሰብ አብይ አህመድ ሌሎቹን ከጎኑ እያሰለፈ በትግራይ ላይ ጦርነት ሊከፍት ነው በሚል ሚዲያ ላይ እንግዲህ ጫጫታ ፈጥረዋል። በዚህ መሃል ደግሞ የህዋት ወታደራዊ ኃይል በስልጠና ይወስዳል። በሌላ በኩል ደግሞ ከካምፕ እየወጣ ሌላ ካምፕ ይቀይራል። እንግዲህ ያው የህዋት ኃይል ካንዱ ካምፕ ወደ ሌላው ካምፕ ቀየረ እንጂ ያሳብ ያቋም የተለየ ነገር የለወጠው ነገር የለም። ይሄም የትግራይ መከላከያ ኃይል ከሚባለው ትግራይ ዲፌንስ ፎርስ ከሚባለው ወደ ትግራይ የሰላም ኃይል ብዙዎቹ በየቀኑ ወደ ካምፑ እየኮበለሉ ነው የሚገኙት። ትናንትና በወጣ መረጃ በሳምንት ብቻ ከሶስት አርሚዎች 35 ፐርሰንት ተዋጊ፣ 18 ፐርሰንት አዛዦች፣ 26 ፐርሰንት መካናይዝድ ወደ ትግራይ ሰላም ኃይሎች ሀራ መሬት መግባቱን ትናንት የወጡ መረጃዎች እያሳያሉ። በተለይ በደቡባዊ ግንባር እያሉ በሚጠሩት ጆን መድድ ወይም ደግሞ ጀነራል ዮሐንስ በሚመራው ግንባር አርሚ 24 አርሚ 26 አርሚ 43 ሰላሳ አምስት ፐርሰንት ኃይላቸው በሶስት ሳምንት ብቻ ወደ ትግራይ ሰላም ኃይሎች ስለመቀላቀሉ መረጃዎች ገልጸዋል። እዚህ ላይ እንግዲህ በተደጋጋሚ ይሄ ኃይል አዲሱ ታጣቂ ኃይል ስሙ ይነሳል፣ ግን ከህወሃት ታጣቂዎች ምንም የፖለቲካ አቋም ልዩነት የሌለው መሆኑ እና ልዩነት አለው ከተባለ በጌታቸው ረዳ በኩል የአብይ የፖለቲካ ሚዛን ለማስጠበቅ የሚሰራ ኃይል እና የትግራይን ፖለቲካ መልሶ የበላይነቱን ለመቆጣጠር የሚሰራ ከመሆኑ ውጭ ሌላ የተለየ ነገር የለውም። በተለይ ከአማራ ፖለቲካ አንጻር ከህወሓት የተለየ ምንም አይነት አቋምና ምልከታ የሌለው መሆኑን መረጃዎቹም የሚያሳዩት በአቋምም የሚያንጸባርቁት ይህንን ነው። በዋናነት ላለፉት 50 አመታት አድዋ ላይ የተከማቸውን የስብሃት ኪንግደም ወይም ደግሞ የስብሃት ነጋ ስርዓት የሚባለውን የፖለቲካ የወታደር፣ የኢኮኖሚ ስርዓት ወደ ደቡብ ትግራይ ለማዛወር የሚሰራ ቡድን መሆኑን ነው መረጃዎቹ የሚገልጹት። ወደ ሌሎች መረጃዎች ይሄዳለው ወደ ሌሎች መረጃዎች ሲሄድ ወደ ወልዲያ የሚወስደን መረጃ ነው ማስከትለው። ወልዲያ መጠነ ሰፊ የሆነ የጅምላ ፈሳ እየተደረገ እንደሆነ የዓይን እማኞች በቁጭት ነው ይህንን የተናገሩት። ብልጽግና በርካታ እግረኛ እና መካናይዝድ ወደ ወልዲያ ካስገባ በኋላ ትንሽ ትንፋሽ ሲያገኝ የጅምላ ፈሳ እያደረገ ይገኛል ብለዋል። በተለይ ወልዲያ ከተማ የተለያዩ ቦታዎች ወጣቶች እየታፈሱ በኦራል እየተጫኑ ወደ ካምፕ እየተወሰዱ ይገኛሉ። የአይንማኞች በተለይ ጎንደርበር፣ አዳጎ ፒያሳ፣ ጀነቶበር ላይ ወጣቶች በጅምላ እየታፈሱ ወደ ወታደራዊ ካምፕ እየተወሰዱ መሆኑን ሲናገሩ ትናንትና መስከረም 25 2018 ዓ.ም ተምራት ጎንደርበር ተብሎ የሚጠራው አካባቢ በርካታ ወጣቶች በጅምላ እየታፈሱ በወታደራዊ ተሽከርካሪዎች ሲጫኑ መመልከታቸውን፣ በተመሳሳይ ዛሬ ማለዳ አዳጎ ተብሎ የሚጠራው የከተማዋ መሀል አካባቢ እንደዚሁ በርካታ ወጣቶች እየተያዙ መኪና እየተጫኑ ስለመወሰዳቸው ይህንን ገልጸዋል። ይህንን አስተያየት ያደረሱ የመረጃ ምንጭ ሁሉም አካባቢ ፋኖ ተመሳሳይ ወታደራዊ ዘመቻ ባለማድረጉ፣ እዝና ሰንሰለቱን ባለማስተካከሉ በአንድ አካባቢ ብልጽግና መዋቅር ፈራርሶ የነበረው እንደገና ተመልሶ ከሸሸበት ከድሮን ጥቃት ወደ ጅምላ ፈሳ ተመልሷል። ይሄ ያሳዝናል ብለዋል። ሰሞኑን ወልዲያ ዙሪያ በጦርነቱ ወደ ደሴ ወደ ሃራ ወታደራዊ ካምፖች ጭምር ሸሽተው የነበሩ የብልጽግና ካድሬዎች ዛሬና ሚሊሻዎችን ጨምሮ ዛሬ ወልዲያ ላይ በአደባባይ ወጣቶችን እያፈሱ ወደ ካምፕ ሲወስዱ መመልከት በእጅጉ እያሳዝናል ነው ያሉት። በእጅጉ እንዳበሳጫቸው የሚገልጹት የመረጃ ምንጩ በተለይ ቱታ ለብሰው መሳሪያቸውን ማሽላ ውስጥ ደብቀው ሲሮጡና ሲጠፉ ያየናቸው ሚሊሻዎችና ካድሬዎች ዛሬ ይህንን ሲያደርጉ መመልከት በእጅጉ እንዳበሳጫቸው ይገልጻሉ። ለዚህ ሁሉ መነሻው ፋኖ ተመሳሳይ ዘመቻዎችና ተመሳሳይ ወታደራዊ ዝና ሰንሰለት ባለማድረጉ በአንድ አካባቢ የፈራረሰው የብልጽግና መዋቅር ተመልሶ በዚህ መንገድ እንዲደራጅ ያደረገው በሌሎቹ አካባቢዎች ያለው ተጨማሪ ኃይል እየገባ ነው። ለወደፊት ተመሳሳይ ዘመቻዎች ካልተደረገ ለውጥ የሚመጣበት ጉዳይ አይደለም የሚለውንም እንደዚሁ ለመግለጽ ነው። ወደ ደብረ ማርቆስ የሚወስደን መረጃ አስከትላለሁ። ደብረ ማርቆስ ሰሞኑን ተከታታይ የሌሊት ጥቃቶች ከተፈጸሙባቸው ከተሞች አንዷ ነች። በሁለት ቀናት ልዩነት ዛሬም ተመሳሳይ የቦምብ ጥቃቶች እና የሩምታ ተኩስ በከተማው ውስጥ ሌሊት እንደነበር መረጃዎች ጠቁመዋል። ሌሊቱም በደብረ ማርቆስ ከተማ ንጉሥ ተክለ ሃይማኖት አደባባይ፣ መሃል ከተማ ቤተመንግስት ዙሪያ፣ እንዲሁም ደግሞ መስከረም ሆቴል አካባቢ የድንገተኛ ጥቃቶች ተፈጽመዋል። ጥቃቶቹ እንግዲህ በስምሪት ላይ በነበሩ የአድማ ብተና የመከላከያና የሚሊሻ አባላት እንዲሁም ደግሞ በካምፖች አካባቢ ለሌሊት ጥበቃ ተከማችተው በነበሩ የመንግስት የጸጥታ ኃይሎች ላይ የተኩስ እሩምታና የቦምብ ፍንዳታዎች ለመፈጸማቸው መረጃዎቹ ገልጸዋል። በጥቃቱ የደረሰው ወታደራዊ ሰብአዊና ቁሳዊ ኪሳራ አልታወቀም። እንግዲህ በዚህ በኩል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ስድስተኛ ክፍለ ጦር በረሀኛው ጅበላ ሞተራ ብርጌድ ይህንን ጥቃት ስለመፈጸሙ ገልጿል። የደረሰው ጉዳት እየተጣራ ነው። ከሁለት ቀናት በፊት በተመሳሳይ መስከረም 24 2018 ሌሊት በደብረ ማርቆስ ከተማ በዳሊጋው ዮሐንስ፣ በ15ኛ ሻለቃ፣ በቤተ መንግስት ዙሪያ ድብዛ ተብሎ በሚጠሩት አካባቢዎች ተመሳሳይ የሌሊት ጥቃቶች መፈጸማቸው ይታወቃል። በእነዚህ ጥቃቶችም እንደዚሁ የደረሰው ሰብአዊ ቁሳዊ ኪሳራ በወቅቱ አልታወቀም። እነዚህ ጥቃቶች የተፈጸሙት ፋኖ በተለያዩ አቅጣጫዎች ወደ ከተማው በመግባት እንደሆነ በወቅቱ መረጃዎቹ አሳውቀዋል። ለምሳሌ በሞሰቢት በኮሌጅ በወንቃ በየቦ በኩል ወደ ከተማዋ በመግባት ነው ፋኖ እነዚህን ጥቃቶች እየፈጸመው ሌላው ትላንትና ብርቱ ውጊያ ሲደረግባቸው ወደ ነበሩ አካባቢዎች የሚወስድን መረጃ ላስከትል። ትላንትና በደቡብ ጎንደር በተለይ ሊቦ ከምከም ብርቱ ውጊያ ሲደረግ ነው እየዋለው። ሊቦ ከምከም ሚካኤል ደብርን ፋኖ መልሶ መቆጣጠሩን መረጃዎች ገልጸዋል። ዛሬ ማለዳ የወጡ መረጃዎች ይህን እያሳዩ ነው። እስከ ምሽት አራት ሰዓት ድረስ በተደረገ ውጊያ ፋኖ መልሶ ወሳኝ ገዥ የሚባለውን መሬት መልሶ ይዟል። ይህን የአይን እማኞች ገልጸዋል። በሶስት አቅጣጫ በሌሊት በከባድ ጥቃት ትላንትና ከፍቶ የነበረው የመንግስት ኃይል እኩለ ቀን ላይ ሚካኤል ደብረን ቢቆጣጠርም እንደገና መሻሹን ፋኖ በተለያዩ አቅጣጫዎች እንደገና በከፈተው መልሶ ማጥቃት በሚካኤል ደብረን መከላከያ ለቆ ሲወጣ ፋኖ እንደገና ከተማውን መልሶ ይዟል ተብሏል። ወደ አዲስ ዘመን በአስታ በኩል የመንግስት ኃይል ወደ ኋላ ወጥቷል። በአርኖ ጋርኖ በአጣራ ገዳም በኩል ወደ ኋላ ወጥቷል። እንደዚሁም ደግሞ በማርያም ዋሻ በኩል ወደ ደጎማ ተመልሶ ወጥቷል። ትላንትና መሻሹን እንግዲህ ብርቱ ውጊያ ከተደረገባቸው አካባቢዎች መካከል በተለይ በትናኝ ተብሎ የሚጠራው ቦታ አካባቢ ብርቱ ውጊያ ተደርጓል። በዚህ ቦታ ከፍተኛ ሰብዓዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የአይን እማኞች ገልጸዋል። የመንግስት ኃይል ከባህር ዳር፣ ከአዲስ ዘመን፣ ከወረታና ከደጎማ፣ ከኮርማ ዘዣ ጭምር ወደዚህ አካባቢ በሌሊት ዘመቻ አድርጎ ነበር ትናንትና። ለዚህ ዘመቻ እንግዲህ በርካታ ኃይል ነው ስምሪት የወሰደው ብዙ ሺህ የሚቆጠር ድሽቃ ሞርተርና ሌሎች የቡድን መሳሪያዎች ይዞ ነበር እየዘመተው እንግዲህ ይህንን በተመለከተ ወሳኝ ገዥ መሬቱን ፋኖ መልሶ ይዟል። ይህንን ለመያዝ ነበር የመንግስት ኃይል ወደ አካባቢ ሄደው አመሻሹን ለቆ ወጥቷል። ይህ ቦታ እንግዲህ ሊቦ ከምከም ወረዳን ወደ እብናት ወደ ፎገራ ወደ በለሳ ወደ ጎንደር ዙሪያ ደንቢያን ጨምሮ ሌሎቹን የሚያስተሳስር እንዲሁም ደግሞ እነዚህን አካባቢዎች በወታደራዊ ቅኝቱ ውስጥ ለማስገባት ወሳኝ የሚባለውን መሬት ለመቆጣጠር ነው የመንግስት ኃይል ስምሪት ወስዶ የነበረው። በተደጋጋሚ ወደ ሚካኤል ከአሁን በፊት የድሮን ጥቃትን ጭምር የተሳተፈባቸው የአየር ኃይል ስምሪት የተሰጠባቸው ተመሳሳይ በርካታ ዘመቻዎች ከዚህ በፊት ተፈጽመዋል። በርካታ ንጹሀን ላይም ጉዳት መድረሱ ይታወቃል። እዚሁ ደቡብ ጎንደር ፎገራ የሚወስደን መረጃ ላስከትል። ፎገራ ሆድ ገቢያ ዋግጠራ ተብሎ በሚጠራ ቦታ በተደረገ የደፈጣና የግንባር ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። በጥቃቱ የፋኖ ስምሪት መረጃ ቀድሞ ለመንግስት ኃይል በመድረሱ በዚህ የመንግስት ኃይል እንደወትሮ የፋኖ ነበር የደፈጣ ጥቃት የሚይዘው። በዚህ በትላንትናው ክስተት ግን የመንግስት ኃይል የደፈጣ ጥቃት ይዞ ነው እንግዲህ ጉዳት እየደረሰው በእንግዲህ የጸጥታ ኃይሉ ቀድሞ ደፈጣ ጥቃት በመጣል ውጊያ ተጀመረ። በደፈጣ ጥቃቱ እና በውጊያው በመንግስት ኃይል በኩልም በፋኖ ላይም ጉዳት ደርሷል። እንግዲህ ጉዳት ሊደርስ የቻለው ከፋኖ ውስጥ ያሉ ሰርጎ ገቦች የፋኖን የውሎ ስምሪት ቀድመው መረጃውን ለመከላከያ በመስጠታቸው ነው ይላሉ የአካባቢ የመረጃ ምንጮች። በዚህ በኩል ተጠርጣሪዎች ላይ ምርመራ ሊደረግ ይገባል። ፋኖ ዘመቻዎችን፣ እንቅስቃሴዎችን ከማድረጉ በፊት ከእንደዚህ አይነት ሰርጎ ገቦችና መረጃ ከሚያደርሱ ውስጥ አዋቂዎች ራሱን ማጥራት አለበት። ትላንትና በፋኖ አባላት ላይ ለደረሰው ጉዳት እንደዚህ አይነት የዘመቻ መረጃ የሰጡ የውስጥ አባላት ናቸው። ይህንን ጉዳት ያደረሱት እንግዲህ እንቅስቃሴውን ሰዓቱን ቀድሞ በመናገር ይሄ ጉዳት እንዲደርስ አድርገዋል። በዚህም እንግዲህ በሁለቱም በኩል በመንግስትም በፋኖ በኩል ጉዳት መድረሱን የመረጃ ምንጮች ገልጸዋል። እንግዲህ በራሱ ወገን ላይ ጉዳት እንዲደርስ መረጃ የሚሰጡትን የውስጥ ባንዳዎች በተመለከተ ፋኖ ግልጽ የሆኑ ወታደራዊ ስምሪቶችና ሚስጥር አጠባበቅ ሊኖረው ይገባል፣ ከዚህ ትምህርት ሊወስድ ይገባል ሲሉ ይህንን መረጃ ያደረሱ የመረጃ ምንጭ ገልጸዋል። ሌላው ዛሬ አፍላ ውጊያ እየተደረገባቸው ካሉት አካባቢዎች መካከል በአዊዞን እንጂባራ ከተማ ቅርብ ርቀት ላይ በሚገኙ ሳትማ ድንጊያ፣ እና ምርካታ ተብሎ በሚጠሩት አካባቢዎች ከማለዳ ጀምሮ በቡድን መሳሪያዎች ታገዘ ተኩስ እንዳለ መረጃዎቹ ገልጸዋል። በተለይ እንግዲህ በዚህ ምርካታ ተብሎ የሚጠራው አካባቢ በአዊዞን እንጂባራ ከተማ ወይም ደግሞ ኮሶበር ከተማ በቅርብ ርቀት የሚገኝ ቦታ ነው። በዚህ እንግዲህ እየተደረገ ባለው ውጊያ የደረሰውን ሰብአዊ ቁሳዊና ወታደራዊ ኪሳራ ገና አልተጣራም። ውጊያውን በሰዓት እየተደረገ ነው የሚገኘው። መረጃዎች ተጣርተው ዝርዝር መረጃዎች ሲደርሱና አዛዊ መረጃዎች ይፋ ሲደረጉ ወደ እናንተ የሚደርስ ይሆናል። ሌላው ሰሞኑ እንግዲህ መነጋገሪያ የሆነው እና በተለይ የፋኖን ትግል በሩቅ ያሉ የሃይማኖት ብሔርተኞችና የሃይማኖት ፖለቲከኞች በተለያየ መንገድ በአሉታዊ እንዲያነሱ ያደረጋቸውን ክስተት በተመለከተ ኮሎኔል ፋንታሁን ሞሃባው ጥሪ አድርገዋል። በወቅታዊ ጉዳይ ላይ መልእክት አስተላልፈዋል። ኮሎኔል ሙሀባቡ መካነ ሰላም መስጊድ ላይ የተፈጸመውን ጥቃት በተመለከተ ከአስተላልፏቸው መልዕክቶች እኛ ፋኖች የምንታገለው ለሃይማኖት መከበር እንጂ ህዝባችን ለመከፋፈል አይደለም። ህዝባችን ይህንን እንዲያውቅ እንፈልጋለን። አስፈላጊ የማጣራት ስራዎች መሰራት አለባቸው። ህዝባችን ይህንን ተጣርቶ ሊያውቀው የሚገባ ጉዳይ ነው። ግልጽ መደረግ አለበት። በቤተ ክርስቲያን ላይ እና በመስጊድ ላይ የተለያየ ተልኮ የወሰዱ ቅጥረኞች መኖራቸው ይታወቃል። ወደፊትም እንዲህ ያሉ ድርጊቶች በቤተ ክርስቲያን ላይ ሊፈጸሙ ይችላሉ። ስለዚህ ህዝቡ መጠንቀቅ አለበት፣ ቀድሞ ሴራውን መረዳት አለበት ብለዋል። ህዝበ ሙስሊሙ ከክርስቲያን ወንድሞቹ ጋር በመሆን እንዲታገል እንደ ድርጅት የምንሰጣቸውን የትግል አቅጣጫዎች እንዲከተል በውስጥና በውጭ ያለው ህዝብ አንድነቱን እንዲጠብቅና የነቃ ተሳትፎ እንዲያደርግ ሲሉ ነው ጥሪ ያቀረቡት። እንግዲህ በዚህ ቀጠና ባለው በተለይ መካነ ሰላም ያለውን ጉዳይ በተመለከተ በትላንትናው ዕለት የንጉስ ሚካኤል አሊኮር መግለጫ መስጠቱ ይታወቃል። በመግለጫው እንደተመለከተው እንግዲህ ቀድሞ መስጊዱ ውስጥ የጸጥታ ሰዎች እንዲሁም ደግሞ መሳሪያዎችን፣ የቡድን መሳሪያዎችን ይዘው ገብተው ከዛም አቅጣጫ ተኩሰው እንደነበር ነው ትላንትና በተሰጠው መግለጫ የተነሳው። እንግዲህ በአጠቃላይ ከዚህ ጋር በተያያዘ ያሉት ጉዳዮች ጥንቃቄ የሚያስፈልጋቸው እንደሆኑ በተደጋጋሚ የተነሳ ጉዳይ ነው። ሌላው ዛሬ እንግዲህ ከሚጠበቁ ሁነቶች መካከል የኢትዮጵያ የምክር ቤቶች ዛሬ ይከፈታሉ። የ2018 የስራ ዘመን እና የመንግስትን እቅድ ፕሬዚዳንቱ በተገኙበት በይፋ ያስጀምራሉ። ከዚህ ጋር በተያያዘ እንግዲህ ምክር ቤቶቹ ምን ምን ጉዳዮችን ሊያነሱ ይችላሉ የሚለው እንግዲህ ከተለመደው የምክር ቤት መክፈቻ ስነስርዓት ባሻገር የተለያዩ ጉዳዮች በወቅታዊ ጉዳዮች ላይ የሚነሱ ከሆነ የምንከታተለው ይሆናል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እስከምንገናኝ ድረስ መልካሚ